አሰላሙ ዐለይኩም ወረሐመቱላህ ወበረካቱሁ አቡ አብዱረህማን የተ ተከታይ ቤተሰቦቼ እንደትናቸው ሰላም ናቸው ወይ? እኔ ሰላም ነኝ፣ አልሐምዱሊላህ። የተለያዩ አልባሳቶችን ይዤ ብቅ ብያለሁ። ይሄ ሶላት ሸርሸፍ ለምትፈልጉ ማለት ነው። እንደምትመለከቱት የተለያዩ አልባሳቶችን የሰራ ሮብ ለምትፈልጉ እንደምትመለከቱት ቆንጆ ቆንጆ ልብስ አሉ እና መጥለብ ትችላላችሁ። ሀገራችን መዲና ተልሙናወራ አቡ ጠርሃ ነው የምትሉት። አቡ ጠርሃ ለምፈልጉ ይሄን ይመስላል። ቆንጆ ቆንጆ ናቸው ማለት ነው እንደምትመለከታችሁ። ማሻአላ የምናሳያቸውም የተለያዩ አልባሳቶች ናቸው። ከእነዚህም ውጭ ደግሞ የምፈልጓቸውን አልባሳቶች እራሳችሁ ፎቶውን በመላክ ማዘዝ ትችላላችሁ። ሸርሸፍ ለምትፈልጉ ይህን ይመስላል። ቀረብ ላድርግላችሁ ሸርሸፍ ይህን ይመስላል። ውድ ቤተሰቦች በተመጣጣኝ ዋጋ መግዛት ትችላላችሁ። እዘዙና እንደሚታወቀው ኢትዮጵያም ለቤተሰቦቻችሁ ከፈለጋችሁ እዚሁ በሚገዙበት ሂሳብ ኢትዮጵያም እናደርሳለን። እዚህም ለምትፈልጉ ቁጥር አስቀምጥላችኋለሁኝ ጎብዬ አፈለጋችሁ ይኸው በምፈልጉት መልኩ እሱንም ይኸው ነብር የመሰለው ብቅ ብሏል። እና እንደ ምርጫችሁ ተለያየ ከለር እዘዙን ማለት ነው። ነብር የመሰለውን ብቅ እያለ ነው። እና መጥለብ ትችላላችሁ ቤተሰቦች። እና ይሄን ይመስላል። አድራሻ ላይ አስቀምጥላችሁ እንደነገርኳችሁ ከዚህ ከታዩትም ውጭ የራሳችሁን ምርጫ በማስቀመጥ ሽርጥ ሊሆን ይችላል፣ የቢጃ ማዘር ሊሆን ይችላል። የተለያዩ አልባሳቶችን መጥለብ ትችላላችሁ። አድራሻ ቁጥር ላስቀምጥላችሁ። 053 459 1576። በዋትሳፕ በቴሌግራም በኢሞ ታገኙኛላችሁ፣ አናግሩኝ።